ዓለም ባንክ በተገኘ 132 ሚሊዮን ብር ድጋፍ በኮምቦልቻ ከተማ ጤና ጣቢያዎችንና ትምህርት ቤቶችን መልሶ ለመገንባት የማስጀመሪያ ፕሮግራም ተካሂዷል። በመልሶ ግንባታ ማስጀመሪያ መርሃ ግብሩ ላይ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ ደሴን ጨምሮ ሌሎች የክልልና የከተማ አስተዳደሩ የስራ ኃላፊዎች ተገኝተዋል። መስሁድ ጀማል፤ በሰሜኑ ጦርነት የተጎዱ አካባቢዎችን መልሶ ለመገንባት ጥረት እየተደረገ ነው። ከዓለም ባንክ መልሶ ግንባታ በተገኘ የገንዘብ ድጋፍ በኮምቦልቻ ከተማ የቦርክና ክፍለ ከተማ ትምህርት ቤቶችንና ጤና ጣቢያ ለመገንባት ማስጀመሪያ መርሃ ግብር ተካሂዷል። አሚኮ ያነጋገራቸው የአካባቢው ነዋሪዎች የማህበረሰቡ የረዥም ጊዜ ጥያቄ ምላሽ በማግኘቱ መደሰታቸውን ተናግረዋል። ልጆቹን በወንዝ ጋር ሲያሻግር በስቃይ ማታ ላይ ሲመጣ እንደ በስቃይ የነበረ፣ አሁን ይሄ ስቃይ ሲቀረፍ እኔ በጣም ትልቅ ደስታ ነው። ማህበረሰቡም እኔም ጭምር አካባቢውን የመንግስትም ትልቅ ትኩረት ነው የሰጠው። በተለይ ክፍለ ከተማዎች፣ ዞን አመራሮች፣ የቀበሌ አመራሮች ሁሉም ሰው ትኩረት ሰጥቶ ነበር። ማህበረሰቡ በጣም ደስተኛ ነው። አካባቢው ይሄ እጅግ በጣም በነዚህ በሁለቱ ትላልቅ ተቋማቶች ሲቸገር ነበር። እሱም ለአብነት ብናነሳ ብዙ የድሃ ልጆች ነበሩ ትምህርት መማር የማይችሉ ከፍለው መማር የማይችሉ ነበሩ። ከፍለው ከመማር ባሻገር ወደዛ ሲሄዱ የባጃጅ ምናምን ይከፍሉ ነበር። ያንን ሁሉ ችግር እጅግ በጣም በጣም ይቀንስላቸዋል። የጤና ጣቢያዎች ለራሱ ያለን ጤና ጣቢያ የሚሰሩት ክትባት ሲሰሩ እኛ ቀበሌ ነበር የሚሰሩት እዛ ቀበሌ ሲሰሩ እናቶች ይቸገሩ ነበር። በዛ የተነሳ ህፃኖች ሁሉ ለበሽታ እንዲዳረጉ የሚችሉበት አጋጣሚ ነበር። አሁን ግን ዛሬ ይሄ ተመሻሽቶ እድሉ ስለተገኘ እጅግ በጣም እጅግ በጣም ደስ ብሎናል። እናመሰግናለን ማለት ነው። የቦርክና ክፍለ ከተማ ምክትል ስራ አስፈጻሚና የማህበራዊ ዘርፍ ኃላፊ መሀመድ ጌታቸው ግንባታው የአካባቢውን ማህበረሰብ የማህበራዊ ተቋማት ግልጋሎት የሚያስገኝ መሆኑን አስረድተዋል። ሰሜኑ ጦርነት ምክንያት አድርጎ የመልሶ ማቋቋም ቡድን ከክልሉ መጥቶ ሲያጣራ ከክልሉ ካሉ ሀያ ወረዳዎች ከተጎዱ ሀያ ወረዳዎች አንዱ በብዛት የተጎዳው ቦርክና መሆኑ ታውቀው በዓለም ባንክ ፕሮጀክት በስሪአር ፕሮጀክት በሚባል እንዲደገፍ እና አሁን ላይ እንደክፍተ ከተማ በስድስት ቀበሌዎች አንዳንድ ትምህርት ቤት እና በአንድ ቀበሌ ደግሞ አንድ ጤና ጣቢያ ይገነባል። ለዚህ ጠቅላላ ወጪው 132 ሚሊዮን ብር በዓለም ባንክ ተይዞለት ዛሬ በምታዩት ልክ እዚህ ቁፋሮ ተጀምሯል። ስለዚህ የክልል አመራሩም የከተማ አመራሩና ሕዝቡ ባለበት የሚሰራ ይሆናል። በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ግንባታው አምራችና ጤናማ ትውልድ ለመፍጠር ለሚደረገው ጥረት አንዱ ማሳያ ነው ብለዋል። ልጆችን መውደድ ማለት በዚህ ዘመን ዘመኑ የሚያዋጃቸው የተማሩ፣ የሚመራመሩ፣ የሚፈጥሩ ለሌላው እጅ የማይሰጡ ሌላ የሚሰጣቸውን አጀንዳ የማይሸከሙ ይልቁንስ ራሳቸው አጀንዳ የሚሰጡ ልጆች እንዲሆኑ ከስር ከስሩ መኮትኮት አለብን። ይህን በማሰብ ትውልድ መተካት አገር መገንባት እሱ ነው። ይህን እያስተማሪ ትምህርትን አቅንተን መሄድን ማለት ሀገራችን ከፍ ማድረግ ትውልዳችንን ከፍ ማድረግ ስለሆነ ለትምህርት እየሰጣችሁት ያላችሁ ትኩረትን እጅግ በጣም ትልቅ ነው። ህዝባችሁ የትኛውንም ሀሳብ ብታመጡ እንደሚቀበላችሁ እርግጠኛ ነኝ። የጀመራችሁት ልማት ደግሞ ሌሎች መሰረተ ልማቶንም ጭምር መንግስት የሚችለውን ከጎን ይደግፋችኋል። እናንተ ግን ትልቅ ሀብት ናችሁና ለፍጻሜ እንደምታደርሱ ባለሙሉ ተስፋ ነኝ። ግንባታው በተቀመጠው ጊዜና ጥራት እንዲጠናቀቅ መንግስት የበኩሉን ይወጣል፤ ያሉት ቢሮ ኃላፊዋ ማህበረሰቡ የድርሻው እንዲወጣ አሳስበዋል።